ለምንድን ነው እመቤታችን በቅዳሴ ሰዓት የምትነሳው? መልካ ቁርባን ሲጀምር የመልካ ቁርባን መጀመሪያ ሰላም ለኪን ዘን ሰግን ብለኪ ብሎ ነው የሚጀምረው። እና ይሄ ሰላም ለኪን ዘንድ ሰግን ብለኪ ማርያም ምን አናስተበቀዋኪ የሚለው ቃል እመቤታችን ለምን ትነሳለች? የተሰቀለው ክርስቶስ ነው እንጂ ማርያም አይደለም። ቅዳሴ ላይ ለምን ተነሳች ነው ጥያቄ። እመቤታችን ሳትመጣ ክርስቶስ የሚባል ስም እኮ ምድር ላይ አልነበረ። ከእመቤታችን ነው የተወለደው አይደለም? ኢየሱስ ኢየሱስ ጌታ ነው እያሉ የሚዘሉለት። እዚሁ አጋጣሚ በጣም ይቅርታ ምለው በጣም ጨዋ ፕሮቴስታንቶች አሉ አይደለም። ሃይማኖታቸውን አክብረው የሌላውን ሃይማኖት አክብረው ሲኖሩ የሚኖሩትን ሰዎች አልፎ የምንናገረው ነገር እነዚህን ጨዋዎቹን አይወክልም። ቅዳሴው የሚጀምረው አንቲ ውእቱ መሶበ ወርቅ ብሎ ነው። እመቤታችን ቅድስት ድንግል ማርያም ንጹህ የወርቅ መሶብ ረቂቅ መና ያለባት ንጹህ የወርቅ መሶብ አንቺ ነች። መናው ማን ነው? መድኃኔ ዓለም ኢየሱስ ክርስቶስ ነው። መሶብ ወርቅ ደግሞ መቤታችን ድንግል ማርያም ናት። ስለዚህ መናውን የያዘችውን መሶብ ትተን ስለ መናው ብቻ እንዴት መናገር እንችላለን? አሁን ቅድም እንዳልኩት ክርስቶስ የሚለው ስም የታወቀ ወይም ደግሞ ወደዚህ ምድር የመጣው ድንግል ማርያም ከተወለደች በኋላ ነው። ኢየሱስ የሚለው ስም የመጣው አማኑኤል የሚለው ስም መድኃኔ ዓለም የሚለው ስም የመጣው ከድንግል ማርያም ኋላ ነው። ስለዚህ እመቤታችን ቅድስት ድንግል ማርያም አምላክን ስትወል ያገኘ ነው ስም ነው፣ ይሄ ስም በራሱ ይሄ ክቡር ስም ይሄ ገናና ስም። ስለዚህ እመቤታችን ቅድስት ድንግል ማርያም የመናው መሶብ ከሆነ መሶቡን ጥለህ መናውን ብቻ ላክብር የምትልበት ምንም ምክንያት የለም። ምክንያቱም መናውን ያገኘ ነው መሶባ ውስጥ ነው፣ የዘላለም ሕይወት የሚሰጠውን እንጀራ ያገኘ ነው መሶባ ውስጥ ነው። እኔ ብዙ ጊዜ እንደምሳሌ የምጠቀመው ነገር አለ። አንድ ሰው ካፌ ውስጥ ገብቶ ሻይ ቢያዝዝ ወይም ቡና ቢያዝዝ የሚመጣለት በሲኒ ነው፣ አደለም? ሲኒ አትጠጣውም፣ አይደለም የምትጠጣው ቡና። ከማትጠጣው ሲኒ ጋር አብሮ ይመጣል። ምክንያቱም ይሄ ቡና ዝም ብሎ አየር ላይ ሊመጣል አይችልም እቃ ያስፈልገዋል ሲኒ ምግብ ስትፈልግ ከምትበላው እንጀራ ጋር የማትበላው ትሪው ሳህኑ አብሮ ይመጣል ለምንድነው እኔ እንጀራውን እንጂ ሳህኑን አልፈለግኩትም ብትል እብድነ በተመሳሳይ መልኩ ኢየሱስን እየፈለግ ኢየሱስ ኢየሱስ እንዲሆን የማዳንን ስራ የጀመረባትን መሶበ ወርቅ ድንግል ማርያምን አላመሰግንም አላከብርም ብትል ክርስቶስን ነው የምትጠላው ሌላ ምንም አይደለም የምትጠላው ከእሷ ጋር ብቻ አይደለም ክርስቶስ ክርስቶስ እንዲሆን እንዲባል አማኑኤል እንዲሆን አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት አይደለም ከእሷ ጋር ሳይሆን ከኛ ጋር አልሆነ። ከሷ ጋር ከሆነ በኋላ ነው ከኛ ጋር አይሆነ። ከኛ ጋር ለመሆኑ ምክንያት የሆነች እናት ድንግል ማርያምን ሳታመሰግን ክርስቶስን ብቻ ማለት፣ አዎ እንደ አምላክነቱ እናመሰግነዋለን። እሷ ደግሞ የአምላክ እናት ናት። አዎ ክርስቶስ ነው የተሰቀለው፣ ድንግል ማርያም አልተሰቀለችም። የተሰቀለበትን ስጋ ያገኘው ግን ከድንግል ማርያም ነው። ሲጀመር እግዚአብሔር ዓለምን የፈጠረው በቃሉ ነው አይደለም? እግዚአብሔርም አለ ሰውን በመልካችን እንደምሳሌያችን እንፍጠር፣ ዘፍጥረት አንድ 26 ላይ በቃሉ የፈጠረውን ሰው በቃሉ ማዳን ይችል ነበር፣ ከሲኦል ማውጣት ይችል ነበረ። በቃሉ የፈጠረውን ሰው ለምንድነው በቃሉ ያላዳነው? ስጋ ሳይለብስ ማዳን አይችልም ነበር መለኮት ስጋ ሳይሆን ከድንግል ማርያም ሳይወለድ ማዳን አይችልም ነበረ። ይችላል ታዲያ? ይህንን 318 ሊቃውን ሲያብራሩ ምን ይላሉ? እስመ ውእቱ ይፈቅድ ምክንያት ላድህ ነው። እሱ እግዚአብሔር ለማዳን ምክንያት ይፈልጋል። የማዳኑን ስራ የሚፈጽመው በምክንያት ነው። ወደድንም ጠላንም፣ መረረህም ጣፈጠህም ድንግል ማርያምን የማዳኑ ምክንያት አድርጓታል። ከድንግል ማርያም ሳይወለድ ሰው ሳይሆን ስጋ ሳይለብስ ዓለምን ማዳን እየቻለ አላደረገውም። ስለዚህ ድንግል ማርያምን ለእናት